ስሜ ሁጎ ሞቶር ይባላል። አርቲስት ነኝ። ለበርካታ ዓመታት ዓለምን ስዞር ነበር። ወደ ኢትዮጵያ ለስድስት ወር ቆይታ መጥቼ ስድስት ዓመታትን አስቆጥሬያለሁ። አንተም እንደምታውቀው በሐዋሳ ለመቶ ሰማንያ ተማሪዎች በበጎ ፈቃደኝነት ስዕልን በነፃ አስተምራለሁ።

በዋንነት ሠዓሊ ብሆንም መጽሐፍም እጽፋለሁ። ጥበብ በአንድ ነገር የተወሰነ ሳጥን አይደለም። ለእኔ ጥበብ አብዮትም ነው ብዬ አላስብም። ጥበብ ነፃነት ነው። ጥበብ ነፃነት ያስፈልገዋል፣ ጥበበኛውም ነፃነት ይፈልጋል። ምንም አይነት ቀለም ያንሳ፣ ምንም አይነት እርሳስ ወይም እስክሪብቶ ይጠቀም፣ ምንም አይነት ፕሮግራም ይስራ፣ ምንም አይነት ስሜቱን ይግለጽ፣ ነፃነት አስፈላጊ ነው። አርቲስት በሆነም እንደ ማንኛውም ሰው የግል ትግል አለብኝ። ከሰዎች ጋር ከተፈጥሮ ጋር እፋጠጣለሁ። በአንድም በሌላ ስሜቱ ወደ ውስጤ ገብቶ ተመልሶ ይወጣል። ስርጭቱ ይለያይ እንጂ ይህም የጥበብ ነፃነት ነው ብዬ አስባለሁ።

እዚህ እንደምትመለከተው በርካታ ስዕሎች አሉ። ከአራት ዓመት በፊት በአዲስ አበባ ሙዚየም ላዘጋጀሁት ኤግዚቢሽን የሳልኳቸው ናቸው። እንዲሁም በኢትዮ አሊያንስ ፍራንሲስ ላዘጋጀሁት የስዕል አውደ ርዕይ የተዘጋጁ ግዙፍ ስዕሎች አሉ። ወደ አገሬ ብመለስ ወደ ሆኖሉሉ ባቀና ስዕሎችን ምንድን ነው የማደርገው የሚል ጥያቄ ተፈጠረብኝ። በርካታ ስዕሎች በስዊዘርላንድ አሉኝ። ከቦታ ቦታ ማዘወር ሊኖርብኝ ነው፣ ሸክሙ ይበዛል። ለዚያም ነው ወደ ዲጂታል ስዕል ፊቴን ያዞርኩት። በዚህ ሰዓት ዲጂታል ስዕልን ለመስራት የሚያስችሉ በርካታ አሪፍ ፕሮግራሞች አሉ ሜክ ዲጂታል ቢኮዝ ጉድ ፕሮግራምስ ቱ ሜክ ዲጂታል ወርክ

ላሳየ እችላለሁ ከፈለግህ። እንደ ሌላው ስዕል ነው። ቀለማቱን ትመርጣለህ፣ እርሳስህን ትመርጣለህ፣ እንደ ፈለግህ ማድረግ ትችላለህ። ቀለማቱ ብሩሹ በእጅ የሚያዙ ካለመሆናቸው ውጪ ሌላ ልዩነት የላቸውም። ፕሪንት ካደረግከው በኋላ ግን አንድ ነው።

ደስታ አልክ እንጂ በዚህ የተወሰነ አይደለም። ጥበብ የጥልቅ ፍላጎት ውጤት ነው። ያ ማለት ሁሌ ደስታ ታገኛለ ማለት አይደለም። አንዳንድ ጊዜ ከራስ ጋር ተጣልተ የምታወጣው ስሜት ነው። ወደ ራስ ለመመለስ የምታደርገው ጉዞ ነው። ስዕል ዛፍ እንደ መሳል ያለ ነገር ብቻ አይደለም። ጥልቅ ሥነልቦናዊ ነውጥ ያለበት ነው።

ወደ ኢትዮጵያ ስመጣ የጥንታዊ ሰዓልያንን ፈለግ እያጠናሁ ነበር። ከዛሬ 2500 ዓመታት በፊት የነበሩትን ማለቴ ነው። ለቤተ እምነቶች ስዕሎችን መሳል ከመጀመራቸው በፊት የነበረውን የስዕል ጥበባቸውን ነበር ማወቅ የፈለኩት። በሁሉም ዘመን በሁሉም ማህበረሰብ አርቲስቶች ነበሩ። ጻፊያን፣ ሰአሊያን፣ የተለያየ ተስጦ ያላቸው አርቲስቶች ነበሩ። እኔ ደግሞ የሚታዩ የጥበብ ስራዎችን ነበር ሳስስ የነበረው። የዋሻላ ስዕሎችን በኢትዮጵያ ተመልክቻለሁ። እጅግ የሚገርሙ የዋሻ ላይ ስዕሎች አሉ። ብዙዎችን ተመልክቻለሁ። በምስራቁ የኢትዮጵያ ክፍል ያሉትን ሶስት የተለዩ የዋሻ ላይ ስዕሎችን ጎብኝቻ ሰጥቻለሁ ፎቶም አንስቻቸዋለሁ። በጊዜው በዘመናት ልውውጥ በወቅት መፈራረቅ የተለጠፈባቸው ነገሮች አሉ፣ የሸፈኗቸው እንደ ካልሽየም ያሉ። ታዲያ ፎቶዎችን ስመለከታቸው የስዕል ሀሳቦች መጡልኝና በዚያ ላይ ተመረኮዘም ስዕሎችን አዘጋጅቻለሁ። ይህ በዋሻዎች ውስጥ ካነሳውት ፎቶ አንዱ ነው። ፖርኬፒክ ዋሻ ተብሎ ይጠራል። በዓለማችን ላይ እጅግ ጥንታዊ የአርት ስቱዲዮ ይህ ዋሻ ነው። በሜዞሎቲክ ዘመን የነበረ እና ከ37 ሺህ ዓመታት በፊት የተሳሉ ስዕሎች ያሉበት ዋሻ ስለመሆኑ በጥናት ተረጋግጧል። በዚያን ዘመን የነበሩ ኢትዮጵያውያን እርሳስ መፍጠር ችለዋል። የተለያዩ ንጥረ ነገሮችን አዋህደው ቀለምም ቀምመዋል።

በኢትዮጵያ ያዘጋጀሁት የመጀመሪያው ኤግዚቢሽኔ በወደፊቱ የጥበብ እጣ ፈንታ ላይ የሚያተኩር ነበር። ነገሮች በፍጥነት እየተለዋወጡ ነው። የአርቲፊሻል ኢንቴሊጀንስ ለውጥም እጅግ እየፈጠነ ነው። በማህበረሰብ ውስጥ የአርቲስቱ ቦታ ወደፊት ምንድን ነው የሚሆነው? በታሪክ አስታወስከው፣ ከፎቶግራፊ በፊት ፊልም ማድረግ ከመጀመሩ አስቀድሞ አርቲስቶች ነበሩ ያን ስራ የሚሰሩት፣ ለቤተ ክርስቲያን ስዕሎችን በመሳል ቅርጻ ቅርጾችን በመቅረጽ የሰዎችን ምስል በመሳልም ይሰሩ ነበር። ልክ ፎቶ ሲመጣ ስራዬ የትገባ ማለት ጀመሩ። ከዚያ በኋላ ነው ከሆኑ ዓለም ውጭ የሆኑ ስዕሎችን መፍጠር የጀመሩት። ስለዚህ ነበር የመጀመሪያ አውደርዬ የሚያጠነጥነው።

ሁለተኛው የስዕል አውደ ርዕዬ እዚህ ግቢ ውስጥ በሳልኳቸው ስዕሎች ላይ የተመረኮዘ ነበር። አንዳንዶቹን ዝል በዝናብ ውስጥ፣ አንዳንዶቹን ፀሐይ ከመውጣቱ አስቀድሜ ቀለማትን እያዘጋጀው ከዚያ ሰፊ ሜዳ ላይ ወጥ ቆሜ ወደ ስዕሉ እገባ ነበር። አንዳንድ ጊዜ እስከ ማታ ምንም ላይፈጠር ይችላል፣ ሊፈጠርም ይችላል። በማግስቱ የሰራኸውን እያየህ ይህ ጥሩ ነው ትላለህ። ከዚያ የሰራሃውን ስርዓት ተረጉማለህ። በዚያ ውስጥ ህይወትን የተረጎምክበትን መንገድ ትመለከታለህ። በዚህ ሂደት ግዙፍ ስዕሎችን አዘጋጅቼ ነው ሁለተኛውን ኤግዚቢሽንን ያካሄድኩት። ጥሩ ልምድ ነበር።

የሆነ ስዕል ስልቴ በሰው ስለተወደደና ስለተሸጠ ብቻ ያንኑ አይነት አሳሳል ድጋሚ አልከተልም። ለዚያም ሁሌ አዲስ ነው። በኢትዮጵያ የማዘጋጀው ሶስተኛ ኤግዚቢሽን አይደንቲቲ ነው። አይደንቲቲ የሚል መጠሪያ አለው። እንደ ሰው ስላለኝ ማንነት ነው የሚያወጋው። ስለተወለድኩበት አካባቢ ብቻ አይደለም በስራዎቼ በጉዞዬ ከሌሎች ሰዎች ጋር ባለኝ ግንኙነት በተለያዩ ባህሎች ውስጥ ስገኝ ማንነቴ ምንድን ነው ማን ነኝ የሚለውን ይከተላል። ሁላችንም የደም የዘር ቀለም ማንነት አለን። ስንወለድ ቤተሰቦቻችን የሚሰጡን የስም ማንነት አለ። የጸጉር የቆዳ ቀለም ማንነት፣ እነዚህን አትመርጣቸውም። ከዚያ እንዲህ የተሰጠህን ማንነት ተቀብለህ ከዓለም ጋር ግንኙነት መፍጠር ትጀምራለህ። በዚህ ውስጥ ስታደግ አብዮት ውስጥ ትገባለህ። የራስህን ማንነት ለመፍጠር ትግል ውስጥ ትገባለህ። ቀስ በቀስ የራስህን ማንነት ትፈጥራለህ። ስለ ልቦናዊ ግን ደግሞ ነጠላ ማንነት፣ ኤግዚቢሽኑም ስለዚህ ነው፣ ሲንጉላር አይደንቲቲ። የኤግዚቢሽን መክፈቻ ቀን ነገ ማለትም ግንቦት ሃያ አራት ከቀኑ 9 ሰዓት ላይ ነው። አዲስ አበባ በሚገኘው ገብረ ክርስቶስ የአርት ማዕከል ውስጥ ነው የሚቀርበው።

ሁሉም ስዕሎች የራሳቸው ርዕስ አላቸው። በጥቅሉ ስዕል ማብራራት አልወድም፣ ምክንያቱም ርዕስ አላቸው፣ ራሳቸው የሚናገሩት ነገር አለ። ግን አንዳንዴ ለማስረዳት ክፍት ነኝ፣ አንዳንዴ ደግሞ ማስረዳት አልፈልግም፣ ምክንያቱም ይህም የእኔ ነጻነት ነው።